ሰላም ጤና ይስጥልኝ ውድ እና እየተከበራችሁ የእናትና ልጅ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋ ሁሉ ሰላም፣ እግዚአብሔር ይመስገን፣ ክብሩ ይስፋ መድኃኔ ዓለም። ዛሬ የዋልኩበትን ነው ይዤላችሁ የመጣሁት ማለት ነው። ስር መጠመጥ ነው የዋልኩት። እንግዲህ ዛሬ ኩኪስ የተምርና የጆዝ እንሰራለን ተብሎ ስንርመጠመጥ ከሴቱ ዬ ጋ ነው የዋል ነው ስቀርጽ አብራኝ ስለምትሆን አብዛኛውን ከዱቄት አሰራሩ ከምናምኑ ከምናምኑ ነው አልቀረጽኩ ማለት ነው። እንዴ ትንሽ ትንሽ ሄድ ስትል ሊሰረቅ እያደረግኩ ነው። ይሄ መልቃቱ ተምር የምንሰራበት ነው። ይሄ ደግሞ ጆዝ፣ ጆዙን ውስጥ እናስገባና እጅና ውስጥ አድቦልቡለን እዚህ ብረቱ እንትን ላይ እናደርገውና እንገለብጠዋለን። ስንገለብጠው ቅርጽ ይዞ ይወጣል ማለት ነው። ይህ አሁን የማሳያችሁ ተምር ነው። እኔ እኔ በጀ በመልአቱ የሰራሁት ይሄ ደግሞ ጆዝ ነው። ጆዝ እነዚህ ድቡልቡሎቹ ማለት ነው። ጆዝ ውስጡ አስገባለሁ። እዛ ቅድም ያሳየዋችሁ ጎድጓዳው ነገር ላይ አስገባለሁ። በእጅ ጫን ጫን ለውና ስገለብጠው ቅርጽ ይዞ ይወጣል ማለት ነው። ይህ ተምር ነው። እንዴት እንደሚያምር እውነት ለመናገር ይጥማል። በጣም ነው የሚጥመው፣ ጆዙም ሁሉ ማለት ነው። እቤት ስለሚዘጋጅ ነው መሰለኝ፣ በጣም ነው የሚጥመው። እኔ ያውን ከውጭ የሚገዛ ነገር አልበላም፣ አብዛኛውን ጊዜ ማለት ነው። ነገር ግን ስራው በጣም ነው የሚያደግመው። እዩት እንዴት እንደምሰራው ማለት ነው፣ እንዴት እንደምሰራው ከዚህ ካጅና ነው የሚሰራው። ይሄን እንደዚህ ይሰራል። በመጀመሪያ ሶስት ብርጭቆ ቅቤ ታደርግበታል ማለት ነው። ሰምነ ነው የሚሉት እነሱ። ቅቤ ይደረግበታል። ከዛ ደግሞ አንድ ብርጭቆ ዘይት ታደርግበታለች። ባህራት ምንድን ነው ታደርገው መሰላችሁ? ይሄ ምን ነበረ ወይ ጠፋብኝ፣ ስሙ ጠፋብኝ እንጂ እሱን ታደርጋለኝ ማለት ነው። ወይኔ ስሙ ጠፋብኝ። እኔ ስም እየጠፋብኝ ተቸግር ያለው ማርያምን። ያው ይሄንን የምሰሩ ልጆች አረብ ሀገር ያላችሁ በሙሉ ታውቁታላችሁ። ከዛ ስንዬ ላይ እንደዚህ እያደረግን እናደርገው ና፣ በጣም ነው የሚያምረው ከሚባለው በላይ በእውነት ነው የሚያምረው ማለት ነው። እና እስኪ ይዩት ዛሬ አያምርም ዱቄት እኮ ፍርፍር ፍርፍር ሲል ያምረ ጭብት ስታደርጉት በተለይ ቆንጆ ነው ግን ስራው በጣም አድካሚ የሚባለው ራሱ አይገልጸውም በጣም አድካሚእና አድካሚ ነው ማለት ነው እግዚአብሔርን እንደዚህ አድርገን ሰራን ሰራዎትኝ ከዛም በኋላ ምንድን ነው የምናደርገው መሰላችሁ ተምር እያድቦለቦልን እሊጡ ውስጥ እናስገባ እና እናድቦለብለዋለን ማለት ነው ይሄ ተምር ነው ተምር ከዛ እንደዚህ በእስክርቢቶ በሳበሳ እያደረግን እናስቀምጠዋለን። እንደዚህ በእስክርቢቶ እየበሳን ካስቀምጥ ነው በኋላ እንደዚህ ቅርጽ አወጣዋለሁ። አያችሁ አሁን ጀምሬዋለሁ። በአንድ እጅ ስለሆነ መቀረጻ የመቸኝም እንጂ መልአቱ አያችኋት። በዚች ነው ቅርጽ ማወጣው። ከተመቼ ላሳያችሁ እሞክራለሁ። እስኪ ለማሳየት እሞክራለሁኝ እና እንደዚህ ዙሪያውን ይሄ ስንየው ሲሞላ ፍሩን ውስጥ እናስገባዋለን ማለት ነው። ፍሩኑን ሰከ እንትን ማነው ለኩሰ ነው እንቆያለን። ቢያንስ ለአንድ ሰዓት ነው ወይም ለግማሽ ሰዓት እንለኩሰዋለን። እንትን እንዲሆን ማለት ነው፣ የጋለ እንዲሆን እና የሚያምር ከለር ይዞ እንዲወጣ አያችሁት። ቅድም የፈረፈርኩት አጂና አሁን እዚህ ጋራ አብኩቼ ትንሽዬ ወተት ጠባርጌ ስላሽወት እንዴት እንዴት እንደሆነ እዚህ ውስጥ ነው ተምሩንና ጆዙንም ማስገባው ማለት ነው። አሁን ተምር አስገብቻለሁ ቅርጽ እያወጣሁኝ ነው። ይህን ስጨርስ ደግሞ ወደ ጆዙ ሄዳለሁኝ ማለት ነው። አያችሁት ይሄ ነው ማለት ነው። እንዴት እስኪ ከተመች ላሳያችሁ እንዴት እንደምሰራው። እንደዚህ ነው የምሰራው ያው መሬት አስቀምጮ ስለሆነ ይሄ በጣም አያምርም። ይሄኛው ግን በሁለት እጅ በአንድ እጅ ይዞ ምናምን ስለሚሆን ቆንጆ ነው። ሚያ በደንብ አያችሁት እንዴት እንደሚያምር። በጣም ነው የሚያምረው ማለት ነው። እውነት ለመናገር ሰርቼ ከጨረስኩ በኋላ በጣም ነው ስራዬን የምወደው። ደስ ይለኛል፣ ደስ ነው የሚለኝ ግን፣ ወገብ ኩላሌት፣ በቅ ምን ልበላችሁ፣ በጣም አድካሚ ስራ ነው። ከምላችሁ በላይ አድካሚና አድካሚ ስራ ነው ማለት ነው። አሁን ጆዙን እያስገባው ነው ስንየው ሳይሞላ ሲቀር ተምሩ ጆዙን እያስገባው ማለት ነው። እየገለበት ግን ለመቀረጽ ጆዙን እንስሰራ አብራኝ ነበረች አልተመቸኝም። ሄድ ስትል ነው የምቀረጸው። ያ እንደዛ ስለመሆን ትረዱኛላችሁ ብዬ አስባለሁ የኔ ውዶች። ቪዲዮ ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻ በማየት ሀሳብ አስተያየታችሁ እንድትሰጡኝ እወዳለሁ ማለት ነው። ቪዲዮውን እስከ መጨረሻው እውልኝ ስወዳችሁ፣ ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ አሁንም ማሳየቴ እንቀጥላለው ማለት ነው። በቃ ፍሩን ውስጥ አስገባን፣ ሲወጣ እንዴት እንደሚሆን በጣም ነው የሚያምረው። በእውነት በጣም ነው የሚያምረው። በጣም ማለት ነው ከሚባለው በላይ ነው። እኔ ደስ ይለኛል ሰርቸው እንደዚህ ሳየው ማለት ነው። ስራው ቢያደክምም ደስ ይላል። በጣም ነው ደስ የሚለው። እና ሀሳብ አስተያየት እንዲህ ብታረጊው እንዲህ ብትሰሪው ብላችሁ ሀሳባችሁን ብታስቀምጡልኝ ሀሳብ እቀበላለሁ። ሀሳብ የማልቀበል በምክንያት የለኝ። መጨረሻ ላይ እየተፈጨ ሹገር እናደረግበታለን ስኳር ማለት ነው የተፈጨ ስኳር እናደረግበታለን። አያችሁት፣ በጣም ነው የሚያምረው። ይኸው እንዴት እንደሚያምር ልበላ ነው እና ሰርቼ ሳልበላማ አይሆንም ወይ። እናቴም በጣም ነው የሚጥመው እግዚአብሔርን ነው የምላችሁ። በጣም ነው የሚጥመው። ከምላችሁ በላይ ይጥማል። በጣም ማለት ነው ይሁት እስኪ ሲያምር በጣም ነው የሚያምረው። በጣም ነው የሚጥመው፣ ግን ስራው አድካሚ ነው። በቃ እና ሮመዳን እያለቀ ስለሆነ ለኢድ እንዴት እየተቀበላችሁት ነው እናንተ? ዝግጅት የለም እናንተ ጋር? እኛ ጋር ያው እንዲህ ነው እንግዲህ በዚህ አይነት መልኩ ጀመረ ነዋል ያው እንደጀመር ነው እንጨርሰዋለን ማለት ነው አሁን እረታተብኩኝ ማለት ነው ሰርቼ ጨረስኩኝ እረታተብኩኝ ማለት በየእቃዎቹ ቦታ ቦታቸውን አስያዝኩኝ ማለት ነው ጆዙ በተለይ በጣም ነው የሚጥመው ማሬምን ውይ በጣም ነው የሚጥመው ሾመር ነው ቀድ መረስቸው አሁን ትዝ አለኝ ሾመር ይባላል የምጨምረው ቅመም ማለት ነው ሾመር ሾመር ይባላል። አንድ ብርጭቆ ሾመር ነው የሚጨምረው፣ እንደ ትሂኑ ተፈጭቶ ማለት ነው። ትሂኑ ደግሞ ሸርከት ያለ ነው የሚደረገው። የላመ ሳይሆን ሸርከት ያለው ትሂን ነው የሚደረገው፣ ወይም ዱቄት ማለት ነው። በጣም ያላመ ዱቄት ነው የምትጠቀመው ሴትዮ። በነገራችን ላይ በጣም ነው የሚያምረው። ስራው ነው እንጂ የሚያደክመው፣ ሲበላ ምናምን በጣም ነው የሚያምረው። በጣም ነው ደስ የሚለው ሁሉ ነገር ደስ ብሏችሁ ነው የምትበሉት። ቤት ስለሆነ የሚሰራው አይናችሁ እያየ ምናምን ስለሚሆን በጣም ያምራል ማለት ነው። ሌላው ወዳችሁና ፈቅዳችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁ። ወዳችኋለሁ፣ ውድ ሀገሬ ልጆች ያው እንግዲህ እየተመለከታችሁ አብራችሁ ይቆዩ። ደስ እንደሚላችሁ ወይም ደግሞ ነገሮቹ ይሄን አስተካክሉ ይሄን አስተካክሉ እንደምትሉ ተስፋ አደርጋለሁኝ። ምክራችሁን እቀበላለሁ። ምንም የማልቀበልበት ምክንያት የለኝ እና ደስ ብሏችሁ ወዳችሁና ፈቅዳችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁ። በድጋሚ ባይ ባይ። መልካም ጊዜ።